አዲስ ስልክ ዛሬ አብረን እንከፍታለን። አዲስ ስልክ ከፍተ ገዝታችሁ አከፋፈቱን ወይም ደግሞ ስታርት አፑን ማስጀመር ለሚከብዳችሁ ሰዎች አሪፍ መፍትሄ ነው ብዬ አስባለሁ። ስልኩን እንከፍተዋለን በሁለቱም መንገድ። ፕላስቲኩንም እያስወገድኩ ነው እዚህ ጋር ፓወሩንም ኦን እናደርገውና እስኪ ወደ ውስጥ ገባግ ብለን ያለውን ነገር እናያለን። እዚህ ጋር ያው ፈጠን ፈጠን እናደርገዋለን እንዳይቆይ የመጀመሪያው ሜኑ በዚህ በኩል ሲመጣለን ስታርት እንለዋለን። ከዛ አይጌር ኦል የሚለውን እዚህ ጋር ሰሜያን ስናበራት ሁሉንም ያርምልናል። ከዛ ቀጥሎ አይጌር እንለውና ሴትአፕ ማኑዋሉን የታችኛዋን እነካለን። እዚህ ጋር ዋይፋይ ከጠየቀን ስኪፕ እናደርገዋለን። አሁንም በድጋሚ ስኪፕ የሚለውን ከነካንለት በኋላ እዚህ ጋር እንግዲህ ኔክስት የሚለውን እንመርጣለን። ከዛ ሞር ኦፕሽን አለ አክሴፕት እንለዋለን። ሰሚያዩን ያው እየተደጋገመ እንት እንለዋለን። እዚህ ጋር ፓስወርድ የምንፈልግ ከሆነ ፓስወርድ እንሰጠዋለን። ካልሆነ ደግሞ ወደኋላ ተመልሰን ፓተርን የምንፈልግ ከሆነ ደግሞ በፓተርን እናደርገዋለን ማለት ነው። ለምሳሌ እኔ እንደዚህ ናይክ ባደርግ የምትፈልገው ከሆነ ሁለት ጊዜ የምንፈልገውን ፓስወርድ ከሰጠሁት በኋላ ኮንቲኒው ስሎ ይቀጥላል። አሁን ግን ወደኋላ እንመልሰውና ስኪፕ ብለን እናልፈዋለን። ከዛ አክሴፕት ካልን በኋላ እስኪፕ ብለን ፓስወርድ ቦታውን እንደዚህ ካለፍን በኋላ ማለት ነው። አክሴፕት እያደረግን እዚህ ጋር በጥቁር ከፈለግን ስልኩን፣ በጥቁር በነጭ ከፈለግን ደግሞ በነጭ እናደርገዋለን። ከዛ ኔክስት ብለን ወደፊት ካሳለፍን በኋላ እዚህ ጋር አፕዴት የሚጠይቁ አፖች ካሉ በብዛት ይመጣሉ። እነሱ ማንፈልጋቸው ከሆነ ማጥፋት እንችላለን። የምንፈልገው ከሆነ ደግሞ ራይት እናደርጉ እንትን እንላለን። እዚህ ጋር ፊኒሽ ብለን እንጨርሳለን ማለት ነው። በጣም ቀላል ነው። ማንም ሰው ጋር ሳንሄድ በዚህ መልኩ ስልኩን አዲስ ስልክ ቻርጅ አድርገን ከፍተን በቀላሉ መጠቀም እንችላለን ማለት ነው። በቀጣይ ደግሞ ፕሌይ ስቶር አከፋፈት ታሳያቸዋለሁ አሳያችኋለሁ በጣም አመሰግናለሁ።